ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው። ሆሣዕና በአርያም! ሆሣዕና በአርያም! ሆሣዕና በአርያም! ጊዜው ሠላሳ ዓመተ ምሕረት ነው። ከክርስቶስ ልደት በኋላ ኢየሩሳሌም በህፃናት ዝማሬና ምስጋና የተናወጠችበት በልበ አምላክ ቅዱስ ዳዊት እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ የተባለው የትንቢት ቃል የደረሰበት ዕለት ወሳኝ ነው። ነገሩ እንዲህ ነው። ክርስቶስ ወልደ አምላክ ሕያው በብዙ ተአምራት ለምሕረት እንደመጣ ሊያጠይቅ፣ ለሰው ልጅ ፍጹም ፍቅር ሊገልጥ ክብሩን አዋርዶ በተናቀች አህያ ሊቀመጥ ወደ ቤተ ፋጌ ጉዞ ጀመረ። የሚወጋ ጦረኛ ፈረስን ጋልቦ ጦር ሰድሮ እንደሚመጣ አይደለም። ልዑል አምላካችን ክርስቶስ ፍቅር ለፍቅር ለእርቅ መጣው ሲል በአህያ ሊጫን ሽቶ ወደ ቤተ ፋጌ ወረደ። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ ፈታችሁ በዲያብሎስ ግዞት ታስሮ የሚመክቀውን አዳማውያንን ሊያስፈታ ነው የመጣሁት ሲል የታሰረውን አህያ እና ውርንጫውን ፈታችሁ አምጥተዋለን ማንም አንዳችሁ ብላችሁ ለጌታ ያስፈልጉታል ወዲያው ይሰዳቸዋል። ከጌታ የጠፉ ናቸው እና ጌታ ይፈልጋቸዋል። ከቤቱ ርዕስተገነት ከጌታው ከአምላኩ ከእግዚአብሔር ተሰዶ የጠፋው አዳምን ጌታው ፈልጎ ያገኘው ዘንድ እንደመጣ ሲያስረዳ የጠፋ አህያና ውርንጫን ለጌታ ያስፈልጉታል ብሎ ብሎ አዘዛቸው ለጽዮን ልጅ እነሆ ንጉስሽ የዋ ሆኖ በአህያ ላይና በአህያዊቱ ግልገል በውርንጫ ቤቱ ላይ ተቀምጦ ወዳንቺ ይመጣል በሏት ተብሎ በነቢይ የተነገረ ይፈጸም ዘንድ ይሆነ። አህያይቱንና ውርንጫዋን አመጡለት ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸው። ከሕዝቡ እጅግ ብዙዎች ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳኢና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳኢና በአርያም እያሉ ይጮሁ ነበር። በእግዚአብሔር ስም የሚመጣ የተባረከ ነው። ሆሳዕና ባሪያም። ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡ ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችን ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ ያደረጋችኋት አላቸው። በመቅደስም እውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆችና ጻፎች ያደረገውን ድንቃድንቅ፣ በመቅደስም ሆሣዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። የዝማሬ ድምፅ ይመስለኛል የምትሰማው። ለዚህ ፈሪሳውያኑ ምላሽ አገኙ ይመስለኛል። ሆሳና ማርያም እያሉ ህዝቡንና እጣናቱን እያወጉ ነው።

ከህፃናትና ከሚጠቡት አፍ ለራስህ ምስጋና አዘጋጀ የሚለውን ቃል ያሰማችሁ ምን? ኢየሱስም እሰማለው፣ ከህፃናትና ከሚጠቡት አፍ ምስጋና ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው። እነሱ ዝም እንኳን የቢታኒያ ድንጋዮች አፍ አውጥተው ይመሰክራሉ፣ አላቸው እንዳለው ወዛን ድንጋዮች አመሰግን የካህናት አለቆች ተቆጡ። ዛሬም ጌታ ሆይ ሆሳይና በአርያም ሆሳይና ለዳዊት ልጅ አቤቱ በምህረት ጎብኛ። በሙሴ ወንበር ላይ የተቀመጡ ጌትነትህን ይናቋሉና ሆሳይና ሆሳይና ሆሳይና።